ሰላም ጤና ይስጥልኝ የተከበራችሁ የኮከብ ስፖርት ቤተሰቦቻችን፣ እንዴት ናችሁ? ዛሬ ማንቸስተር ዩናይትድን የተመለከተ የዝውውር መረጃዎች ወደ እናንተ እናደርሳለን። አዳዲስ አፕዴቶች እየወጡ ነው። ማንቸስተር ዩናይትድን በተመለከተ በክረምቱ የዝውውር መስኮት ምን አይነት እንቅስቃሴ ይኖረዋል የሚለውን በተመለከተ አዳዲስ መረጃዎች እየወጡ ነው። ባለፈው በዝውውር ጉዳይ ላይ ከሪያል ማድሪድ ጋር ስሙ የተያያዘው ክለቡ አምበል ብሩኖ ፌርናንዴሽ እንድ በተመለከተ ሩበን አሞሪም አስተያየት ሰጥተዋል። ለመጀመሪያ ጊዜ ተገዶ አስተያየት የሰጡ ነው የሚመስለው በጋዜጣዊ መግለጫ ወቅት እሱን እናነሳለን ምን አሉ የሚለውን ሌሎች ደግሞ አንቶኒ ዶ ሳንቶስን፣ ማርከስ ራሽፎርድን የተመለከተም አንዳንድ መረጃዎች ወጥተዋል። እነሱን ጉዳዮች እንዳስሳለን። አብራችሁን እንድትቆዩ እንጋብዛለን። እንደምናውቀው ባለፈው ሳምንት ብሩኖ ፌርናንዴሽን በተመለከተ የዝውውር መረጃዎች ሲወጡ ተመልክተን ነበር። የስፔኖቹ ብዙሀን መገናኛዎች ሪያል ማድሪድ የብሩኖ ፌርናንዴሽን ዝውውር ለማድረግ መልማዮቹን ልኮ በኦልድ ትራፎርድ እንዲመለከቱት ብሩኖ ፌርናንዴሽን የጨዋታ እንቅስቃሴውን እንዲመለከቱት ትዕዛዝ ሰጥተው ይሄንንም እየተደረገ እንደነበር በብዙሀን መገናኛዎች ዘንድ መነጋገሪያ ሆኖ ቆይቶ ነበር። የእንግሊዝ ብዙሀን መገናኛዎችም ለማንቸስተር ዩናይትድ ያልተጠበቀ በመሆኑ የዝውውር እንቅስቃሴው ሾኪንግ የሚል ቃልን ተጠቅመው ነበር እንደውም መገናኛ ብዙሀኑ የዘገቡት። በዚህም ደግሞ ምቾት ያልተሰማቸው የቡድኑ አሰልጣኝ ሩበን አሞሪም ዝምታ መርጠው እንደነበር ተገልጿል። እንደሚታወቀው ሪያል ማድሪድ በዚህ ውድድር ዘመን መጠናቀቂያ ላይ የሚያጣቸው ተጫዋቾች ይኖራሉ። አንዱ ሉካ ሞድሪች ነው። በዋናነት ብሩኖ ፌርናንዴሽን የፈለገው ለሉካ ሞድሪች ተተኪ ሆኖ እንዲሄድ ነበር። በዚህም ነው ከፍተኛ ገንዘብ ምናልባት ከክርስቲያኖ ሮናልዶ በኋላ ከፍተኛ የሚባል ገንዘብ ለማንቸስተር ዩናይትድ በመስጠት የብሩኖ ፌርናንዴሽን ዝውውር ለማጠናቀቅ እንደሚፈልጉ ነበር በመገናኛ ብዙሀን የተዘገበው። ሆኖም ግን ይህን አስመልክቶ ማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም አስተያየታቸውን ሰጥተዋል። ምቾት ያልሰጣቸው ይመስላል የሰጡት አስተያየት። የብሩኖ ፌርናንዴሽን በማድሪድ መፈለግ ያልወደዱት ነው የሚመስለው ከአስተያየታቸው እንደምንረዳው፣ አስተያየቱን የማጣጣል አይነት አስተያየት ነው የሰጡት። ብሩኖ ፌርናንዴሽ በማንቸስተር ዩናይትድ ደስተኛ እንደሆነ ነው የማውቀው የሚል አስተያየት ነው የሰጡት ሩበን አሞሪም እና መረር ያለ አስተያየት የሰጡ ነው የሚመስለው። ብሩኖ ፌርናንዴሽን በተመለከተ በፍጹም አይሆንም የሚል አስተያየት ነው የሰጡት። ብሩኖ ፌርናንዴሽ ወደ ሪያል ማድሪድ እንዲሄድ አንፈቅድም የሚል ቆምጠጥ ያለ አስተያየት ነው የሰጡት። በማንችስተር ዩናይትድ ቤት ደስተኛ ይመስለኛል። እድሜው 29 ነው፣ ገና መጫወት የሚችል ተጫዋች ነው። ቡድኑን በደንብ መጥቀም የሚችል ነው። ስለዚህ ወደ ሪያል ማድሪድ ይሄዳል ብዬ አላስብም። የሚሄድም አይመስለኝም። እንዲሄድም ደግሞ ቡድኑ የሚፈቅድ አይደለም። ምክንያቱም ጥሩ እየተንቀሳቀሰ ቡድኑን እየደገፈ ነው። በቀጣይ ከእሱ ጋር ሌሎች ዋንጫዎችን ማሳካት እንፈልጋለን። የቡድኑን የቀደመ ክብርና ዝና ለመመለስ እንሰራለን። ይሄ ደግሞ ከብሩኖ ፌርናንዴሽ ጋር አብሮ የሚሆን ነው። የክለቡ አምበል ነው፣ ካፒቴን ነው እንዲለቅ አንፈልግም የሚል መረር ያለ አስተያየት ነው የሰጡት። በማድሪድ ጥያቄም ደስተኛ እንዳልሆኑ አይነት ነው አስተያየታቸው የሚያመለክተው እና በብሩኖ ፌርናንዴሽ በማንቸስተር ዩናይትድ ቤት ምን አይነት ነገሮችን ለመስራትና እንደ ቡድን መስራት ማሳካት የምንፈልጋቸውን ነገሮች የሚረዳ ተጫዋች ነው ሲል ገልጸዋል እና ይህንን ደግሞ እንድናሳካ የፕሮጀክቱ አካል ነው። ይህን እንድናደርግ ደግሞ የሚያግዘን እርሱ ነው፣ አንድ የሚል አስተያየት እና የቡድኑ አካል እንደሆነ የሚያሳውቅ አይነት አስተያየት ነው የሰጡት። አሁን ያለውን ሁኔታ በተመለከተ ፍረስትሬሽኖች ሊኖሩ ይችላሉ አንዳንድ ግራ መጋባቶች ተስፋ ሙቁረቶች ሊኖሩ ይችላሉ፣ የሚሉ የሚል አስተያየትን ሰጥተዋል ሩበን አሞሪም። ነገር ግን እሱ አምበል እንደሆነ ነገር ግን በዚህ ሁኔታ ከክለቡ መልቀቅ እንደሌለበት እና ለእሱም እንደነገሩት ነው ንግግር አድርገዋል። የዝውውር ጥያቄውን በተመለከተ ንግግር እንዳደረጉ ገልጾ ነበር እና ለራሱም ነገር ያለው የትም ነገር ያለው የሚሆን ነገር አይደለም፣ የሚል መረር ያለ አስተያየት ሰጥቷል ሩበን አሞሪም። ሌላው የብሩኖ ፌርናንዴሽን ዝውውር በተመለከተ ብሩኖ ፌርናንዴሽ ራሱ ከቀናች በፊት ቃለ ምልልስ ሰጥቶ ነበር ከቢቢሲ ስፖርት ጋር ካልተሳሳትኩኝ፣ ቃለምልልስ አድርጎ ነበርና በዚህ ቃለምልልስ ላይ በዋናነት የቡድኑ አካል መሆኑን የሚያረጋግጥ ነገር እንደሚፈልግ ነበር የተናገረው። አሁን እንደሚታወቀው በዘንድሮ የውድድር ዘመን ጥሩ እንቅስቃሴ እያደረገ ቢሆንም እድሜው እየገፋ ነው። ወደ ሰላሳ ገደማ ይሆነዋል በቅርቡ እና ከማረጋገጫ እንደሚፈልግ ነበር የተገለጸው በዋናነት በቀድሞው አሰልጣኝ ኤሪክ ቴናክስር የቡድኑ አካል ወይም ደግሞ የፕሮጀክታቸው አካል ስለሆነ ነበር በክረምቱ የቆየውና መቆየቱን የገለጸውና አሁንም በሩበን አሞሪም ስር በቀጣዩ ዓመት የፕሮጀክታቸው አካል መሆኑን ማረጋገጫ እንደሚፈልግ ነበር የገለጸው። አሁን ደግሞ ዛሬ ሩበን አሞሪም የሰጡት አስተያየት ምናልባት ተጫዋቹ በማንቸስተር ዩናይትድ ሊቆይ የሚችልበትን እድል የሚያመለክት ሊሆን ይችላል። ምናልባት የማድሪድ እንቅስቃሴም ቀላል የሚባል አይደለም። ለማንቸስተር ዩናይትድ ትልቅ ሊባል የሚችል የገንዘብ የዝውውር ገንዘብ ነው ያቀረበው ምናልባት ማንችስተር ዩናይትድ ለክሪስቲያኖ ሮናልዶን ለሪያል ማድሪድ ከሸጠ በኋላ ከፍተኛ የሚባል የዘጠና ሚሊዮን ፓውንድ የዝውውር ገንዘብ ነው ያቀረበው። ምናልባት ማንችስተር ዩናይትድ ይህንን የዝውውር ጥያቄ ሊቀበል የሚችልበት አንዱ እንትን ያለበት የፋይናንስ ችግር ነው። እንደሚታወቀው ማንችስተር ዩናይትድ በሰር ጂም ራትክሊፍ ስር የፋይናንስ ቀውስ አጋጥሞታል። የተለያዩ የክለቡን ሰራተኞች እየቀነሰ እንደሆነ ይታወቃል። በዋናነት ባለፈው ባለፉት ወራት ሁለት ጊዜ ለሚሆን ጊዜ ሁለት 250 ገደማ እና 150 የሚሆኑ የቀድሞው የማንችስተር ዩናይትድ ሰራተኞችን እንደቀነሱ ይታወቃል እና አንዱ የቡድኑን ስነልቦና ጎርቶታል የሚባለው የሰራተኞች ቀነሳ ነው። ባለፉት አመታት ባለፉት ወራት ይህንን አድርገዋል። እና ይህን ተከትሎም ያለበትን የፋይናንስ ችግር ታሳቢ በማድረግ ብሩኖ ፌርናንዴሽን ወደ ሪያል ማድሪድ ሊሸጡ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። ሌላው በቅርብ ቀናት ቪክተር ዮኬሬሽ የተባለው አጥቂ ከስሙ ከአርሰናል ጋር የተያያዘ ነው። ይህ ተጫዋች ከዚህ ቀደም ከማንቸስተር ዩናይትድ ጋር በተደጋጋሚ ስሙ ይነሳ ነበር። የስፖርቲንግ ሊዝበኑ የፊት መስመር ተጫዋች ማንቸስተር ዩናይትድ እንደሚታወቀው በክረምቱ ትኩረት ከሰጣቸው የዝውውር ጥያቄዎች ወይም ደግሞ የዝውውር ተጫዋቾችን የማዘዋሩ ቦታ ዋናው አንደኛው የፊት መስመር ተጫዋች ነው እና እንደሚታወቀው በክለቡ ያሉት ጋር ናቸው። ሆይሉንድና ዚርክዜ የሚጠበቅባቸውን እንቅስቃሴ እያደረጉ እንዳልሆነ ይታወቃል። የፊት መስመሩ በዋናነት ደካማ የሚባል የውድድር ዘመንን ነው እንደ ቡድን እያሳለፈ የሚገኘው ግቦችን ከማስቆጠር ወደ ማንቸስተር ዩናይትድ፣ እናም የፊት መስመራቸውን ለማጠናከር አጥቂዎችን እያሰሱ እንደሆነ ይታወቃል። በርካታ አውሮፓ ብዙሀን መገናኛዎች እየዘገቡ እንዳሉት አሌክሳንድር ኢሳክ ቪክቶር ዮኬሬሽ ቪክተር ኦዜሜን የመሳሰሉ ትልልቅ ተጫዋቾች ምናልባት በክረምቱ የትልልቅ የአውሮፓ ክለቦችን ቀልብ ይስባሉ ተብሎ እየተጠበቀ ይገኛል። ቪክተሪ ኬሬሽ ከዚህ በፊት በስፖርት ሊዝበኑ አጥቂ ከማንቸስተር ዩናይትድ ጋር በተደጋጋሚ ስሙ እያያዝ ነበር እንደሚታወቀው እና በቅርብ ጊዜያት ከአትሌቲኮ ለቆ ስፖርቲንግ ዳይሬክተር ሆኖ የተሾመው በአርሰናል አንድሬ ቤርታ ምናልባት ተጫዋቹን ለማዘዋወር ስሙ እየተያያዘ ይገኛል። አሁን ከአርሰናል ጋር ቪክቶር ዮኬሬሽ እና ይህ ዝውውር ምናልባት አንድሬ ቤርታ ካለው ትልቅ የተጫዋቾችን የማዘዋወር ልምድ ወደ አርሰናል ሊወስደው እንደሚችል እየተሰጋ ይገኛል። ማንችስተር ዩናይትድ እንደገና ተጫዋቹን ይፈልገዋል፣ የፊት መስመር ተጫዋቹን። ይህ ሁለቱ ነገር ምናልባት የተጫዋቹ መዳረሻ የት ነው የሚለውን በጉልህ የሚያሳይ ሆኖ ተቀምጧል። ቪክቶር ዮኬሬስ ማንቸስተር ዩናይትድን ወይስ አርሰናልን ይመርጣል የሚለው አዳዲስ መረጃዎች የሚወጡ ከሆነ ወደፊት የምናነሳ ይሆናል። ግን ከወዲሁ አነጋጋሪ እና አፎካካሪ ሊያደርግ እንደሚችል እየተነገረ ነው። ዶክተር ዮኬሬሽ አሁን ላይ ካሉት ወጣት ምርጥ ተጫዋቾች መካከል አንዱ ነው። በስፖርቲንግ ሊዝበን ካደረጋቸው 92 ጨዋታዎች 85 የሚጠጋ ግብን አስቆጥሯል እና በጣም ቆንጆ ውድድር ዘመንን እያሳለፈ የሚገኝ ተጫዋች ነው። ወጣት ነው እና የአውሮፓ ትልልቅ ክለቦች ቢፈልጉት የሚገርም አይደለም። በተለይ ደግሞ የእንግሊዞቹ አርሰናልና ማንችስተር ዩናይትድ ቢፈልጉት የሚያስገርም ነገር አይደለም፣ ምክንያቱም ተጫዋቹ እያሳለፈ የሚገኘው የውድድር ዘመን ድንቅ የሚባል ነው። ሌላው በማንችስተር ዩናይትድ ቤት በአወዛጋቢ ሁኔታ ክለቡን የለቀቀው አንዶኒ ዶ ሳንቶስ፣ እንደሚታወቀው በዩናይትድ በከፍተኛ ገንዘብ ከተዘዋወረ በኋላ ከባድ ጊዜያትን እንዳሳለፈ ይታወቃል። ከጾታዊ ትንኮሳ ጋር በተያያዘ ስሙ ተነስቶ ወደ ሪያል ቤቲስ እንዲያቀና መሆኑ የሚታወቅ ነው። እና በሪያል ቤቲስ ከሄደ በኋላ የተሻለ የሚባል እንቅስቃሴን አድርጓል። አስራ ሁለት ጨዋታዎችን አድርጎ አራት ግቦችንና አራት ለግብ የሚሆኑ ኳሶችን ማቀበሉ ይታወቃል። እና አሁን የክለቡ አሰልጣኝ ማኑኤል ፔሌግሪኒ ተጫዋቹን በሪያል ቤቲስ ሊያቆዩት እንደሚፈልጉ ገልጸዋል። ነገር ግን አንዳንድ ሪፖርቶች እንደሚያመለክቱት በተለይ ደግሞ የስፔን ብዙኃን መገናኛዎች ተጫዋቹን አትሌቲኮ ማድሪድ እንደሚፈልገው ተሰምቷል። 40 ሚሊዮን ፓውንድ የዝውውር ጥያቄ ነው ሊያቀርቡ እየተነጋገሩ ያሉት የሚል መረጃን ዘአይ ፔፐር የሚል የብዙኃን መገናኛ ይዞ ወጥቷል። አትሌቲኮ ማድሪድ ተጫዋቹን በጥብቅ እንደሚፈልገው ነው እየተነገረ የሚገኘው። የኮከብ ስፖርት ቤተሰቦቻችን የዛሬው ስፖርታዊ መረጃ ይህንን ይመስል ነበር። በቀጣይ በሌሎች መረጃዎች እንገናኛለን። መልካም ጊዜ።